ኢትዮጵያ ከአስርተ ዓመታት እስከ ምዕት ዓመት የተሻገሩ ተቋማት ባለቤት ብትሆንም የለውጥ ጉዟቸው ግን የእድሜያቸውን ያህል እንዳልሆነ ይነሳል። ይህንን የሚቀይሩ የሪፎርም እርምጃዎች ባለፉት የለውጥ ዓመታት በበርካቶቹ ዘንድ ሲተገበሩ የኢሚግሬሽንና ዜግነት አገልግሎት ደግሞ አንዱ የሀገር አርማ ተቋም ነበር። በሁለትና ሶስት ዓመቱ ውስጥ በዚህ ተቋም የተሰራው ስራ የነበረውን መልክ የሚቀይር በአገልግሎቱ ላይ ደግሞ እጥፋት ይዞ የመጣ ስለመሆኑ ጠቅላይ ሚኒስትር ዶክተር አብይ አህመድ በሕዝብ ተወካዮች ምክር ቤት ማብራሪያቸው አንስተዋል። የዛሬ ሶስት አመት ኢትዮጵያ ለፓስፖርት ፈላጊ ዜጎች ፓስፖርት መስጠት የምትችለው ሶስት መቶ ሺህ አይሞላም። ቱ ቢ ኤግዛክት 270 ሺህ ነበር ማቅረብ የምትችለው በዚህ አመት አራት ሚሊዮን ነው የምታቀርበው። አራት ሚሊዮን ማቅረብና ሶስት መቶ ሺህ ማቅረብ ስር ነቀል ሪፎርም ካልተሰራ በስተቀረ ሊመጣ አይችልም። ይህ አቅም የተፈጠረው ከውስጥ እስከ ውጭ በተተገበረው የለውጥ እርምጃ መሆኑን ያነሱልን ከፋና ሚዲያ ኮርፖሬሽን ጋር ቆይታ ያደረጉት የአገልግሎቱ ዋና ዳይሬክተር ሰላማዊት ዳዊት ናቸው። ይህም ሁለት አስርተ ዓመታትን የተሻገረውን ስርዓት በመቀየር ተገቢውን መልክ እንዲላበስ በማድረግ የመጣ መሆኑን ያስረዳሉ። ሶ ሰው ኃይሉ ላይ በደንብ መሰራት አለበት ብለን በሁሉም የሀገራችን ክልል ወጣቶችን አሰባስበን አሰልጥነን ኢንተርቪው አድርገን በደንብ ፈተና ፈትነን ያንን ሁሉ ስቴፕ ሁሉ አልፈን በደንብ ብዙ አይነት ስልጠናቶች እንዲያገኙ አድርገን ብዙ ኢንቨስት አድርገንበታል። ወደ ስራ ያስገባንበት ሁኔታ አለ። ከዛ ባሻገር ሪፎርሙ የዚህ ቴክኖሎጂው ከዚህ ቀደም ከሀያ ዓመት በላይ የቆየውን ሲስተም ወደ በአዲስ የመቀየር የትራቨል ዶኪመንቶቻችንን የመቀየር እንግዲህ ወደ አስር በላይ ዶኪመንቶች የትራቨል ዶኪመንቶችን ቀይረናል። ያው የሚታወቀው የፓስፖርት ነው እንጂ እነዚህን ቀይረናል እና በጣም ብዙ ችግሮችን ቀንሶልናል። ያንን መቀየራችን አንዱ በዓለም አቀፍ ደረጃ ይህ በሰው ኃይሉም ሆነ በአገልግሎት መስጫዎች ላይ የተደረገው የማሻሻያ እርምጃ ከሪፎርሙ በፊት የነበረውን አቅም በማሳደግ በፓስፖርት አቅርቦት ላይ ብቻ ከ10 እጥፍ በላይ እንዲያድግ አድርጎታል። አሁን ላይ ተቋሙ በአስቸኳይ አገልግሎት ከ1200 በላይ ደንበኞችን በቀን የማስተናገድ አቅም ላይ ደርሷል። ይህ ያልተለመደ አቅርቦት እንዴትና ለምንስ ተቀመጠ? ኢሹ መሆን የለበትም። ፓስፖርት ኢሹ የሚሆንበትን ዘመን ማብጣት አለበት። አራት ሚሊዮን ሙሉ መስጠታችንን ብቻ ሳይሆን ማየት ያለብን ሳምሃው ዴማንዱ ከበር ማረግ እንችላለን። ዴማንዱን ከበር ስናረግ ኢሹ መሆን ያበቃል። ለማንም ሰው ወኪን አርጎ መቼ ማገኘዋለሁ ፓስፖርት ኤኒ ታይም አይ ካን ጌት ኢት ብሎ የሚያስብበት ኢንቫይሮንመንት መፍጠር አለብን ብለን ነው ያንን ያቀድነው እና ይሄ ምን ያህል ተቋሙ እየተጠናከረ እንደመጣ የሚያሳይ ነው። ይህ የሪፎርም ስራ የተቋሙን የሀገር ውስጥ አገልግሎት ብቻ ሳይሆን የውጭ አቅም ጥንካሬም የገለጠ ስለመሆኑ ኢትዮጵያ በስኬት ያስተናገደቻቸው ዓለም አቀፍ ጉባኤዎችና በቱሪስትም ሆነ በስራ ቪዛ የሚገቡ ዜጎች ማሳያ ናቸው። በኢትዮጵያ ቢዝነስ መስራት የሚፈልጉ፣ በኢትዮጵያ ኮንፈረንስ ማካሄድ የሚፈልጉ፣ ኢትዮጵያን ቱር ማድረግ የሚፈልጉ አዲስ አበባ ላይ ብዙ ኢቨንቶችን ማድረግ የሚፈልጉ እየበዛ መጥቷል፣ ማለት ነው ሰው። ከዛ አኳያ እኛም የምንሰጠውን አገልግሎት እያቀላጠፍን በመጣን ቁጥር የምናገኘውም የገቢ መጠን እየጨመረ የሚሄድበት ነው። አሁን ላይ ለዘርፉ ደህንነት ወሳኝነት ያላቸውን የሲቪል ምዝገባ ሰነዶች እንዲናበቡና በዲጂታል ሲስተም እንዲተሳሰሩ ለማድረግ በዚህ ዓመት ስድስት ሺ ቀበሌዎች ተደራሽ ለማድረግ እየተሰራ ይገኛል። የሲቪልና ፋሚሊ ሬጅስትሬሽን በዲጂታል ዌይ ሲስተማቲካሊ ዩኒፎርም በሆነ መንገድ በሀገር አቀፍ ደረጃ ምዝገባው መካሄድ አለበት፣ ወይም ደግሞ እያደረግን ነው። ምዝገባውን የምናደርጋቸው ምዝገባዎች ዲጂታል መሆን አለባቸው፣ እርስ በርስ የሚናበቡ መሆን አለባቸው፣ ዩኒፎርም የሆነ ወይ መሆን አለበት የሚለውን ተስማምተን ሲስተም እስታብሊሽ እያደረግን ያለነው በዚህ ዓመት ወደ ስድስት ሺህ ቀበሌዎችን ፓይለት ወስደን በዚህ ሲስተም ሬጅስተር እናደርጋለን። ይሄ በጣም በፍጥነት ሁሉም አካባቢ ላይ እንዲደርስ እናደርጋለን። ዘርፉን ይበልጥ ውጤታማ ለማድረግ ተገልጋዩን ማህበረሰብ ያሳተፉ የክትትል ስራዎች እንደሚጠናክሩም ተመላክቷል።